መስል ትንሽ ቅቤ ሰርቻለሁ። የሚቀጥለውን ሲያብረን ጋ ማጥ ላይ ያለኝ የወንፊት እሱ ላይ አረገዋለሁ እንደዚህ ሲሆን ጥሩ ሆኖ ውሃው ጥፍፍ ብሎ ይወጣል ማለት ነው። እንግዲህ ውዶች አሁን የማደርገው ቅቤውን ከሰራው በኋላ እዚህ ጋ አቮካዶ አለኝ። አቮካዶ ትንሽ ነው የምፈልገው ሌላ ሙርዶች ስለምጠቀም ማለት ነው። በጣም ብዙ እንዳይሆንብኝ ግማሽ እና አቮካዶ ትንሽ ነው የምጠቀመው ዛሬ የምጠቀመው። በጣም አንዴ ተጠቅሜው ድንገት ሳይ ውጤቱን ቆንጆ ስለሆነ እስቲ የፀጉር የትክነሱ ትንሽ ጥሩ እየሆነ ስለሆነ ስላየው ነው ይሄን እንደገም የምሰራው ማለት ነው ኦሊቭ ኦይል ነው የሚጨምረው! ኤክስትራ ቨርጂን ኦሊቭ ኦይል ተጠቀሙት ፍቶች በጣም ቤስት ነው ብቻውን ራሱ በጣም ለጸጉር ይጠቅማል ጥሩ እንደ ቅባት ነው የደረቀ ጸጉር በተለይ የሆነ ሞስቸራይዝ ያደርጋል እንትን እንዳይ እንዳይቆራረጥ እንዳይበጠስ ያደርቀዋል ይረዳዋል እና በተለይ በርጥብ ጸጉር ላይ ሲቀባ ማለት ነው ዚጋ ቅቤ የሰራሁት ቅቤ ቅቤ ብቻውን መቀባት ቀረ እንግዲህ። ከተለያዩ ከሚጠቅሙ ነገሮች ጋር እያደረግን ነው የምንቀባው። የወጦቹ በቀጣይ ደግሞ የሚጀምረው ማር ነው። ማር በጣም ቤስት ቆንጆ ትሪትመንት ነው ለፀጉር። እንግዲህ ለዛሬ ይሄ ነው የሚመስለው የጨመርኩት አንድ የተቀባሁት እና በዚህ እንትን ላይ ያየሁት ምንድን ነው ሁሉም ጥሩ የራሳቸው የሆነ ጥሩ ኒትሪሽን ያላቸው እንደሆኑ ስላወቅኩ ነው ሚክስ ያደረኩት እና አንድ ጊዜ ስገባው ምንድነው ፀጉሬ ላየው ትንሽ የመፋፋት ፀጉሬ የመብዛት ትንሽ ጠንከር የማድረግ በፊት ዊክ ደካማ ነበር እና እንደዚህ አይነት ነገር ስላየውበት ነው። እና ፀጉሬ ሳበጥረው የሚሰበራለው እና የተሰበ የሚሰባበረው መውጣቱን ሲያቆም ስላየውት ነው። ደግም ይሄን የተቀባውት ማለት ነው ወዳጆቼ። እንግዲህ ይህን ይመስላል። ይህንን አንድ ላይ አዋህደዋለው ማለት ነው። በእንትን ላይ ማሽን ላይ አድርጌ ያው እንትለዋለሁ እንዲ ዋሃድ ማሽኑ ላይ ሆን አድርጌ አስቀምጠው ና፣ እንግዲህ ሲዋሃድ ደግሞ ያለው እናያለን። ማሽኑ ላይ አድርገን እንፈጫዋለን ማለት ነው። ይህ ትንሽ ወፈረ መሰለኝ፣ ማሽኑ ሊያዋህደው አልቻለም እና ትንሽ ኤክስትራ ቨርጂን ኦይል ለው ላይ ጨምሬበታለሁ፣ እንደዚህ ማለት ነው። ናይስ ቲክ የሆነ ክሪም ለፀጉር፣ አቮካዶ በቅቤ በማር እና ቨርጂን ኦይል በጣም ቤስት ነው። መክሩት። በጣም ነው የምትወዱት። ፀጉር መርዘም ብቻ ሳይሆን ፀጉር አጭር ሆኖ ጉድ ኳሊቲ ያለው ጥሩ የሆነ የፋፋ ፀጉር ያልተበጣጠሰ፣ እንደገና ደግሞ ዊክ ያልሆነ ይሄ እየደከመ ያልሆነ ሲሆን ፀጉር። እጅግ በጣም ውበት አለው። ፀጉራችሁን ስትሰሩ ካውያ፣ የፈለጋ ሹሩባ፣ ምንም ነገር ተሰሩት እና በጣም ነው የሚያምረው ፀጉር የግድ ውብ ፀጉር ለመባል ረጅም ብቻ መሆን የለበትም እና ግዶችዬ፣ በእውነት ተጠቀሙት። በጣም ቆንጆ ትሪትመንት ነው ይህን ይመስላል። ሀሳብ አስተያየት ለምሰጠኝ ለመደገፉኝ በሙሉ እጅግ በጣም አመሰግናለሁኝ። እንግዲህ ይህን ትሪትመንት ብዙ ጊዜ ቅቤ ብቻውን ስለምንቀባው በእንደዚህ መልኩ ብንጠቀመው ጥሩ ነው ላለሁኝ። መልካም ጊዜ። ባይ ባይ። የዛሬው ቅቤ በትንሽ ይሄ በጁስ መፍጫ ነው የምንጠቀመው ቶሎ ለማውጣት እና በትንሹ ለመስራት ስለፈለግኩ ማለት ነው። የውቲክን ክሬም ነው። እስኪ ቅቤን ከአቦጋዶ ጋር ደግሞ ይቀላቅለን እናዋለም እንደሚመስል ሪ ትሪትመንት አንዱ ቅቤ ነው። እንግዲህ ትኪን ክሬም ቅቤ የምናወጣበት ክሬም ነው። እንግዲህ ዛሬ በትንሹ በሳላበዛ በትንሹ ነው ቅቤ የምሰራው ማለት ነው። ይመስል ትንሽ ቅቤ ሰርቻለሁ። የሚቀጥለውን ሲያብረኝ እዚህ ጋ ማጥላ ያለኝ የበንፌች እሱ ላይ አረገዋለሁ። እንደዚህ ሲሆን ጥሩ ሆኖ ውሃው ጥፍፍ ብሎ ይወጣል ማለት ነው። እንግዲህ ውዶች ያአሁን የማደርገው ቅቤውን ከሰራው በኋላ እዚህ ጋ አቮካዶ አለኝ። አቮካዶ ትንሽ ነው የምፈልገው ሌላም ውዶች ስለምጠቀም ማለት ነው በጣም ብዙ እንዳይሆንብኝ ግማሽና አቮካዶ ትንሽ ነው የምጠቀመው፣ ዛሬ የምጠቀመው በጣም አንዴ ተጠቀሚው ድንገት ሳይ ውጤቱን ቆንጆ ስለሆነ እስቲ የፀጉሩ የትክነሱ ትንሽ ጥሩ እየሆነ ስለሆነ ስላየው ነው ይህን ደግሜ የምሰራው ማለት ነው። ይህ ኦሊቭ ኦይል ነው የሚጨምረው። extra virgin olive oil ተጠቀሙት ውዶች፣ በጣም ቤስት ነው። ብቻውን ራሱ በጣም ለጸጉር ይጠቅማል። ጥሩ እንደ ቅባት ነው። የደረቀ ፀጉር በተለይ የሆነ ሞስቸራይዝ ያደርጋል። እንትን እንዳይቆራረጥ፣ እንዳይበጠስ ያደርቀዋል፣ ይረዳዋል እና በተለይ በርጥብ ጸጉር ላይ ሲቀባ ማለት ነው። እዚጋ ቅቤ የሰራሁት ቅቤ ቅቤ ብቻውን መቀባት ቀረ። እንግዲህ ከተለያዩ ከሚጠቅሙ ነገሮች ጋር እያደረግን ነው የምንቀባው። ወንድሞቻችን በቀጣይ ደግሞ የሚጀምረው ማር ነው። ማር በጣም ቤስት ቆንጆ ትሪትመንት ነው ለጻ። እንግዲህ ለዛሬ ይሄ ነው የሚመስለው የጨመርኩት አንድ የተቀባሁት እና በዚህ እንትን ላይ ያየሁት ምንድን ነው፣ ሁሉም ጥሩ የራሳቸው የሆነ ጥሩ ኒትሪሽን ያላቸው እንደሆኑ ስላወቁ ነው ሚክስ ያደረኩት እና አንድ ጊዜ ስገባው ምንድነው ፀጉሬ ላየው ትንሽ የመፋፋት ፀጉሬ የመብዛት ትንሽ ጠንከር የማድረግ በፊት ዊክ ደካማ ነበር እና እንደዚህ አይነት ነገር ስላየውበት ነው። እና ፀጉሬ ሳበጥረው የሚሰበራለው እና የተሰበ የሚሰባበረው መውጣቱን ሲያቆም ስላየውት ነው። ደግም ይህን የተቀባሁት ማለት ነው። ወድቶችዬ እንግዲህ ይህን ይመስላል። ይህንን አንድ ላይ አዋህደዋለሁኝ ማለት ነው እንትን ላይ ማሽን ላይ አድርጌ ያው እንትለዋለሁ፣ እንዲዋሃድ ማሽኑ ላይ ኦን አድርጌ አስቀምጠው እና እንግዲህ ሲዋሃድ ደግሞ ያለው እናያለን። ማሽኑ ላይ አድርገን እንፈጫዋለን ማለት ነው። ትንሽ ወፈረ መሰለኝ ማሽኑ ሊያዋህደው አልቻለም እና ትንሽ ኤክስትራ ቨርጂን ኦይል ውለው ላይ ጨምሬበታል። እንደዚህ ማለት ነው። ቲክ የሆነ ክሪም ለፀጉር፣ አቮካዶ፣ በቅቤ፣ በማር እና ቨርጅን ኦይል በጣም ቤስት ነው። መክሩት፣ በጣም ነው የምትወዱት ፀጉር መርዘን ብቻ ሳይሆን ፀጉር አጭር ሆኖ ግድ ኳሊቲ ያለው ጥሩ የሆነ የፋፋ ፀጉር፣ ያልተበጣጠሰ እንደገና ደግሞ ዊክ ያልሆነ ይሄ እየደከመ ያልሆነ ሲሆን ፀጉር። እጅግ በጣም ውበት አለው። ፀጉራችሁን ስትሰሩ ካውያ የፈለጋ ሹሩባ ምንም ነገር ተሰሩት እና በጣም ነው የሚያምረው ፀጉር። የግድ ውብ ፀጉር ለመባል ረጅም ብቻ መሆን የለበትም። እና ግዶችዬ፣ በእውነት ተጠቀሙት። በጣም ቆንጆ ትሪትመንት ነው፣ ይህን ይመስላል። ሀሳብ አስተያየት ለምሰጡኝ ለመደገፉኝ በሙሉ እጅግ በጣም አመሰግናለሁኝ። እንግዲህ ይህን ትሪትመንት ብዙ ጊዜ ቅቤ ብቻውን ስለምንቀባው በእንደዚህ መልኩ ብንጠቀመው ጥሩ ነው ላለሁኝ መልካም ጊዜ ባይባይ። የዛሬው ቅቤ በትንሽ ይሄ በጁስ መፍጫ ነው የምጠቀመው፣ ቶሎ ለማውጣት እና በትንሹ ለመስራት ስለፈለግኩ ማለት ነው። ቲክንግ ክሪም ነው። እስቲ ቅቤን ከአቮጋዶ ጋር ደግሞ ቀላቅለን እናዋለ እንደሚመስል ዛሬ፣ ትሪትመንት አንዱ ቅቤ ነው እንግዲህ። ቲክንግ ክሪም ቅቤ የምናወጣበት ክሬም ነው እንግዲህ። ዛሬ በትንሹ ሳላበዛ በትንሹ ነው ቅቤ የሚሰራው ማለት ነው ሚመስል ትንሽ ቅቤ ይሰርቻለሁ። የሚቀጥለውን ሲያብረን ጋ ማጥ ላይ ያለኝ የጓንፌች እሱ ላይ አረገዋለሁ። እንደዚህ ሲሆን ጥሩ ሆኖ ውሃው ጥፍፍ ብሎ ይወጣል ማለት ነው። እንግዲህ ውዶች አሁን የማደርገው ቅቤውን ከሰራው በኋላ እዚያ ጋር አቮካዶ አለኝ። አቮካዶ ትንሽ ነው የምፈልገው። ሌላም ውዶች ስለምጠቀም ማለት ነው በጣም ብዙ እንዳይሆንብኝ፣ ግማሽና አቮካዶ ትንሽ ነው የምጠቀመው ዛሬ የምጠቀመው። በጣም አንድ የተጠቀሜው ድንገት ሳይ ውጤቱን ቆንጆ ስለሆነ እስኪ የፀጉሩ የትክነሱ ትንሽ ጥሩ እየሆነ ስለሆነ ስላየው ነው። ይህ ደግሞ የምሰራው ማለት ነው። ይህ ኦሊቭ ኦይል ነው የሚጨምረው። ኤክስትራቨርጂን ኦሊቭ ኦይል ተጠቀሙት ውዶች በጣም ቤስት ነው። ብቻውን ራሱ በጣም ለፀጉሩ ይጠቅማል። ጥሩ እንደ ቅባት ነው የደረቀ ጸጉር በተለይ የሆነ ሞስቸራይዝ እያደርጋል፣ እንትን እንዳይቆራረጥ እንዳይበጠስ ያደርገዋል፣ ይረዳዋል። እና በተለይ በእርጥብ ጸጉር ላይ ሲቀባ ማለት ነው የጋረ ቅቤ የሰራውት ቅቤ ቅቤ ብቻውን መቀባት ቀረ እንግዲህ። ከተለያዩ ከሚጠቅሙ ነገሮች ጋር እያደረግን ነው የምንቀባው የወርዶች። በቀጣይ ደግሞ የሚጀምረው ማር ነው። ማር በጣም ቤስት ቆንጆ ትሪትመንት ነው ለጸጉር። እንግዲህ ለዛሬ ይሄን ነው የሚመስለው። የጨመርኩት አንድ የተቀባሁት እና በዚህ እንትን ላይ ያየሁት ምንድን ነው ሁሉም ጥሩ የራሳቸው የሆነ ጥሩ ኒትሪሽን ያላቸው እንደሆኑ ስለወቁ ነው ሚክስ ያደረግኩት እና አንድ ጊዜ ሲገባው ምንድነው ፀጉሬ ላይ ያየሁት ትንሽ የመፋፋት ፀጉሬ የመብዛት ትንሽ ጠንከር የማድረግ በፊት ዊክ ደካማ ነበር፣ እና እንደዚ አይነት ነገር ስላየውበት ነው እና ፀጉሬ ሳበጥረው የሚሰበራለው እና የተሰብ የሚሰባበረው መውጣቱን ሲያቆም ስላየሁት ነው። ደግሞ ይሄን የተቀባሁት ማለት ነው። ወዶች እንግዲህ ይሄን ይመስላል። ይሄንን አንድ ላይ አዋህደዋለሁኝ ማለት ነው። በእንትን ላይ ማሽን ላይ አድርጌ ያው እንትን ለዋለሁኝ እንዲዋሃድ ማሽኑ ላይ ሆን አድርጌ አስቀምጠውና እንግዲህ ሲዋሃድ ደግሞ ያለው እናያለን። ማሽኑ ላይ አድርገን እንፈጨዋለን ማለት ነው። ትንሽ ወፈረ መሰለኝ ማሽኑ ሊያዋህደው አልቻለም፣ ና ትንሽ ኤክስትራ ቨርጂን ኦይል ውላይ ጨምሬበታል ደዚህ ማለት ነው። ሆነ ክሪም ለፀጉር፣ አቮካዶ በቂ በማር እና ቨርጅን ኦየው በጣም ቤስት ነው። መክሩት። በጣም ነው የምትወዱት። ፀጉር መርዘን ብቻ ሳይሆን ፀጉር አጭር ሆኖ ግድ ኳሊቲ ያለው ጥሩ የሆነ የፋፋ ፀጉር ያልተበጣጠሰ፣ እንደገና ደግሞ ዊክ ያለሆነ እየደከመ ያልሆነ ሲሆን ፀጉር እጅግ በጣም ውበት አለው ፀጉራችሁን ስትሰሩ ካውያ የፈለጋሽ ሹሩባ ምንም ነገር ተሰሩት እና በጣም ነው የሚያምረው ፀጉር የግድ ውብ ፀጉር ለመባል ረጅም ብቻ መሆን የለበትም እና ውዶቼ በእውነት ተጠቀሙት በጣም ቆንጆ ትሪትመንት ነው ይህን ይመስላል ሀሳብ አስተያየት ለምሰጡኝ ለመደገፉኝ በሙሉ እጅግ በጣም አመሰግናለሁኝ እንግዲህ ይህን ትሪትመንት ብዙ ጊዜ ቅቤ ብቻውን ስለምንቀባው በእንደዚህ መልኩ ብንጠቀመው ጥሩ ነው እላለሁኝ። መልካም ጊዜ ባይባይ።